ሰላም የተከበራችሁና የተወደዳችሁ ውድ ተከታታዮቻችን እንዴት ናችሁ? አራዳ ሜዳ ኦፊሻል ላይ ትገኛላችሁ። በዛሬው ፕሮግራማችን ላይ በዚህ ሰዓት የተሰሙ አዳዲስ ወቅታዊና ትኩስ ስፖርታዊ መረጃዎችን የምንመለከት ይሆናል። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክና ሰብስክራይብ ያደረጋችሁ ፕሮግራማችን እንድትከታተሉ በአክብሮት እጋብዛለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑልሰገድ ከናንተ ጋር አብሬ ቆይታ አደርጋለሁ። በርካታ መረጃዎች እንግዲህ በእግር ኳሱ እየተሰሙ ይገኛሉ። አዳዲሶቹ መረጃዎች ደግሞ ምን ይመስላሉ የሚሉትን ጉዳዮች በዚህኛው ፕሮግራማችን ላይ የምንመለከት ይሆናል ማለት ነው። ቀዳሚ ከምናደርጋቸውና በእለቱ ከወጡ አዳዲስ መረጃዎች መካከል የባርሴሎና ጉዳይ የተመለከተው ዜና ነው። ባርሴሎና እንግዲህ በነገው እለት ከኦሳሱና ጋር የስፔን ላሊጋ ተስተካካይ ጨዋታውን ያከናውናል። ይህ ጨዋታ ከመደረጉ አስቀድሞ የባርሰሎና አሰልጣኝ ሃንሲ ፍሊክ ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸው ላይም ራፊኒያ ከዚህ ጨዋታ ውጪ መሆኑን ተናግረዋል። በተለይም ደግሞ በኢንተርናሽናል ብሬክ ወቅት በርካታ ጨዋታዎችን ያከናወኑ ተጫዋቾቻቸው የጥቂት ጊዜ ረፍት እንደሚያስፈልጋቸውና የአሞኑን ተከትሎ አንዳንድ ተጫዋቾቻቸው በዚህ ጨዋታ ላይ እንደማይኖሩም ጭምር እኚህ አሰልጣኝ ተናግረዋል። እንግዲህ የስፔኑ ክለብ ባርሰሎና 13 ተጫዋቾቹን ከኢንተርናሽናል ብሬክ መልስ የሚያገኝ ይሆናል። ያም ቢሆን ግን በተለይም ቡድኑ የክለቡ ዶክተር ዶክተር ካርለስ ሚናሮ ጋርሲያ ሕይወታቸው ማለፉን ተከትሎ የተሰረዘውንና ወይም ደግሞ ለሌላ ጊዜ እንዲደረግ የተላለፈውን ጨዋታ ሲያከናውን ከስፔን ከፈረንሳይ፣ ከኔዘርላንድ የመጡ ተጫዋቾቻቸው የተሻለ እረፍት እንደሚያስፈልጋቸው አሰልጣኙ ተናግረዋል። እሳቸው እንዳሉትም ይህ ጥሩ የሚባል ሁኔታ አይደለም የሚል ነገርም ተናግረዋል። በባርሴሎና በኩል ፓውኩ ባርሲ፣ ፔድሪ፣ ዳኒ ኦልሞ፣ ላሚን ያማል፣ ፌራን ቶሬዝ በስፔን ብሔራዊ ቡድን በኩል ጥሪ ቀርቦላቸው ከነበሩ ተጫዋቾች መካከል የሚጠቀሱ ናቸው። በኔዘርላንድ በኩል ፍሬንኪ ዲዮንግ፣ በፈረንሳይ በኩል ደግሞ ጁሌስ ኩንዴ፣ የፖላንድ ሮበርት ሊቫንዶቭስኪ በኢንተርናሽናል ብሬክ ወቅት እንደዚሁ ከሀገሮቻቸው ጋር ጨዋታ ያከናውኑ ተጫዋቾች ነበሩ። ፈርሚን ሎፔዝ፣ ፓብሎ ቶሬ እና ጀራርድ ማርቲን ደግሞ ከስፔን ብሔራዊ ቡድን የ21 ዓመት ስብስብ ጋር አብረው ቆይታ አድርገው ነበር። አሰልጣኙ እንደተናገሩት ከብሔራዊ ቡድኖቻቸው ጋር በርካታ ተጫዋቾች ቆይታ አድርገዋል። ያለኛ መጥፎ ነው። ከኦሳሱና ጋር ጨዋታችንን እናከናውናለን። በዚህ ሁኔታ ግን ደስተኛ አይደለሁም የሚል አሴታቸውን ሰጥተዋል። እንግዲህ ባርሰሎና ከባባድ የሆኑ ጨዋታዎችን የሚያከናውን ነው የሚሆነው። አሁን በላሊጋው ፉክክር ላይ ከሪያል ማድሪድና ከአትሌቲኮ ደ ማድሪድ ጋር የሚፋለም ይሆናል። ያ መሆኑን ተከትሎ ግን በተለይ በዚህ በቀጣዮቹ ሳምንታት ባርሰሎና በቻምፒዮንስ ሊግ፣ በስፔን ላሊጋ ተከታታይ የሆኑ ጨዋታዎችን የሚያከናውን ይሆናል። ያ መሆኑን ተከትሎ ግን በተለይ በነገው ጨዋታ ላይ ራፊኒያና ሮናልድ አራሆ በኡራጓይ ብሔራዊ ቡድን በኩል የተመለከትነው ተጫዋች ማለት ነው። በዚህ የኦሳስኖ ጨዋታ ላይ እንደማይገኙ ተሰምቷል ማለት ነው። ወደ ሌላኛው መረጃ ስናቀና ባየር ሚውኒክ እናገኛለን። ባየር ሚውኒክ ሁለት ተጫዋቾቹን በጉዳት ምክንያት እንዳጣ እየተዘገበ ነው የሚገኘው። ዛሬ እንግዲህ ከጥቂት ደቂቃዎች ገደማ በፊት የወጣ መረጃ ነው። ባየር በውድድር ዓመቱ እንግዲህ በቻምፒዮንስ ሊጉና በጀርመን ቦንደስ ሊጋ የዋንጫ ፉክክር ላይ በደንብ ራሱን እያሳየ የሚገኝ ቡድን ነው ከአሰልጣኝ ቬንሰንት ካምፓኒ ጋር። ያ ቢሆንም ግን አሁንም የኢንተርናሽናል ብሬክ ተጫዋቾቹን እየጎዳበት የሚገኝ ክለብ ሆኗል። አልፎንሶ ዴቪስ ሰኞ እለት ካናዳ ከዩናይትድ ስቴትስ ጋር ባደረጉት ጨዋታ ላይ ጉዳት አስተናግዶ ነበር። በመነሻው ላይ ተጫዋቹ ቀለል ያለ ጉዳት ነው ያጋጠመው የሚሉ ግምቶች ነበሩ። ነገር ግን ዘርዘር ያሉ ጉዳዮችን ከተመለከቱና እንዲሁም ደግሞ ዛሬ ጠለቅ ያለ ምርመራ ከተደረገለት በኋላ ተጫዋቹ ሲሪየስ የሆነ ከበድ ያለ የጉልበት ሊጋመንት ጉዳት እንዳጋጠመው ተረጋግጧል። እንግዲህ አልፎንሶ ዴቪስ በቨንሰንት ካምፓኒው የባየር ሚውኒክ ስብስብ ውስጥ ትልቅ ሚና ካላቸው ተጫዋቾች መካከል አንዱ ነው። ነገር ግን ደግሞ ተጫዋቹ አሁን ላይ ጉዳት አስተናግዷል። ያ መሆኑን ተከትሎ ምናልባት ለስድስት ወራት ያክል ከሜዳ ሊርቅ እንደሚችል ነው እየተነገረ የሚገኘው። ከቀዶ ጥገናው በኋላ ተጫዋቹ ለማገገም ረጅም ጊዜ ሊወስድበት ይችላል ተብሏል። ያ መሆኑን ተከትሎ በመጪዎቹ ጊዜያት ላይ ሜዳ ላይ የማንመለከተው ተጫዋች ይሆናል። ምናልባትም በሚቀጥለው ዓመት እስከ ጥቅምት ወር ባሉት ጊዜያት ነው ወደ ሜዳ ሊመለስ ይችላል ተብሎ የሚጠበ የሚጠበቀው በእርግጥ ሂሮኪ ኢቶና ራፋኤል ጉሬሮ የሌፍት ባክ ሚናን ወይም ደግሞ የግራ መከላከል ሚናን የሚወጡ ተጫዋቾች ይሆናሉ ተብሎ ይጠበቃል። ጆሴፕ ስታንሲችም ሌላኛው ተጫዋች ነው። ነገር ግን የቡድኑ ቁጥር አንድ ተመራጭ የሆነው የተከላካይ መስመር ተጫዋች አልፎንሶ ዴቪስ መጎዳቱ ለባቫሪያኑ እጅግ አስጨናቂ ዜና ሆኗል። ከዚሁ ዜና ጋር ተያይዞ ዳዮት ኡፓሜካኖም እንደዚሁ ለስድስት ሳምንታት ከሜዳ የሚርቅ ተጫዋች ነው። ተጫዋቹም እንደዚሁ የጉልበት መገጣጠሚያዎቹ ላይ ጉዳት እንዳጋጠመው ተነግሯል። ያ ዜና እንግዲህ ለዚህ ቡድን ጡር የሚባል ዜና አይደለም። ባየር ሚዩኒክ የግማሽ ፍጻሜና የሩብ ፍጻሜ ጨዋታዎቹ ላይ የማይገኝ ተጫዋች ይሆናል። ምናልባት ተጫዋቹ ወደ ቡድኑ ስብስብ ሊቀላቀል ይችላል ተብሎ የሚጠበቀው ቡድኑ ለፍጻሜ የሚደርስ ከሆነ በአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ልንመለከተው እንችላለን። ነገር ግን በወሳኞቹ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ላይ ይህ የመሀል ተከላካይ የማንመለከተው ይሆናል ማለት ነው። ከዛ ውጭ አርሰናልን በተመለከተ አዲሱ መረጃ ዛሬ ወጥቷል። መረጃው ለአርሰናል ደጋፊዎች ጥሩ አይመስልም። ነገር ግን ደግሞ አርሰናሎች ከዚህ በኋላ ምን አይነት እርምጃ ይወስዳሉ የሚለው ይጠበቃል። ሪያል ማድሪድ ማርቲን ዙብሜንዲን ለማስፈረም ጫና እያሳደረ ስለመሆኑ በስፋት እየተዘገበ ነው የሚገኘው አርሰናል እንግዲህ ከወራት በፊት ተጫዋቹን በክረምቱ የዝውውር መስኮት ለማስፈረም ከስምምነት ላይ መድረሱ የሚከፈለውም የገንዘብ መጠን አጠቃላይ የዝውውር ሂደቱም ጭምር የተረጋገጠ ነው ሲባል ነበር ነገር ግን ደግሞ በዝውውር እንደሚታወቀው ተጫዋቾች የክለቡን መለያ ይዘው ፎቶ እስካልተነሱና ፊርማቸውን እስካላኑሩ ድረስ በዝውውሮች ጉዳይ ላይ እርግጠኛ መሆን እጅግ በጣም አስቸጋሪ ነው። እናም ይህንን ተጫዋቹን ለማስፈረም ሪያል ማድሪድ በዝውውሩ ላይ ጣልቃ ገብተዋል የሚሉ ጉዳዮች ዛሬ እንግዲህ በስፋት እየተነሱ ነው። ጎልዶት ኮምን ጨምሮ ሌሎችም በርካቶች መረጃውን ይዞት እየወጡ ይገኛሉ። ምንድን የተፈጠረው የሚለውን ለማብራራት ያክል እንደ ስፔን ራዲዮ አውትሌቱ ኤል ፓርቲ ዳዞ ባይኮፕ መረጃ ከሆነ ማርቲን ዙብሜንዲን ለማስፈረም በዚህ የክረምቶ የዝውውር መስኮት ማድሪዳውያኑ ተጫዋቹን ወደ ሳንቲያጎ በርናባው ለማስኮብለል ተጫዋቹን ለማሳመን ጫና እያሳደሩ ነው የሚሉ መረጃዎች በስፋት እየወጡ ነው። እንግዲህ ከ2019 ጀምሮ በሪያል ሶሴዳድ የዋና ቡድን ውስጥ ቆይታ ማድረግ የቻለው ከ200 በላይ ጨዋታዎችን በዚህ ቡድን ውስጥ ተጫውቶ ማሳለፍ የቻለው እና የቡድኑ ቁልፍ ከሚባሉ ተጫዋቾች መካከል አንዱ እንደሆነ የተነገረለት የሚገኘው የስፓኒያርዱ አማካይ አሁን ሪያል ማድሪዶች ነጩን መለያ አልብሰው ወደ ክለባቸው ለማምጣት እየሰሩ እንደሚገኙ በስፋት እየተገለጸ ይገኛል። ሀያ ስድስት አመቱ ላይ ነው የሚገኘው። ሎስ ብላንኮዎቹም በተጫዋቹ ላይ አይናቸውን ጥለውበታል። ከዚህ ቀደም ሊቨርፑል ለተጫዋቹ የዝውውር ጥያቄ አቅርቦለት ነበር። ዝውውሩን ሊስማማ አልቻለም፣ ውድቅ አድርጎ ነበር። በኋላ ነው ወደ አርሰናል እንደሚያመራ ሲነገር የቆየው ነገር ግን ተጫዋቹ በተለይ ወዴት እንደሚያመራ እስካሁን ድረስ ቆርጦ ባለየበት ሰዓት ሪያል ማድሪድ ደግሞ የተጫዋቹ ፈላጊ ሆኖ ብቅ ማለቱ ነው እየተሰማ የሚገኘው። ተጫዋቹ በመሃል ሜዳ ላይ ያለው ኳሊቲ እንዲሁም ደግሞ የታክቲክ አረዳዱ፣ ኳሶችን የማቀበል ሂደቱ ና የመከላከል አቅሙ በጣም ጥሩ ተጫዋች እንደሆነ ይነገርለታል። እንግዲህ ተጫዋቹም ወደ ክለባቸው ለማምጣት የሪያል ማድሪዱ ፕሬዚዳንት ፍሎረንቲኖ ፔሬዝ እንደሚሰሩ ነው እየተነገረ የሚገኘው። አርሰናል እንግዲህ ከባድ የሆነ ተቀናቃኝ መጥቶበታል። ምን ያክል ደግሞ ዙሩን ገፍቶ ሪያል ማድሪድ ይሄዳል? አርሰናል ለዚህስ ምን አይነት ምላሽ ይሰጣል የሚለው ከዚህ በኋላ በስፋት የሚጠበቅ ርዕሰ ጉዳይ ይሆናል። ለመድፈኞቹ ደጋፊዎች ግን ዛሬ ከወጡ መረጃዎች መካከል አንደኛው የዚህ ተጫዋች ጉዳይ ነው። ሌላኛው ጉዳይ አንድሬ ኦናናን የተመለከተ ነው። አንድሬ ኦናና በማንቸስተር ዩናይትድ ቤት እንግዲህ ሁለተኛ የውድድር ዓመቱን እያሳለፈ ነው የሚገኘው ይህ ካሜሮናዊው ግብ ጠባቂ። ነገር ግን ዛሬ እንደወጡት መረጃዎች ከሆነ ይህንን ተጫዋች ለማስፈረም የሳውዲ ፕሮሊግ ክለቦች የማንቸስተር ዩናይትድን በር እንደሚያንኳኩ ነው በስፋት እየተገለጸ የሚገኘው ግብ ጠባቂው። የማንቸስተር ዩናይትድ ቁጥር አንድ ተመራጭ ግብ ጠባቂ ነው በውድድር ዓመቱ ላይ እንደዚሁ ምናልባት ከአንዳንድ ጨዋታዎች በስተቀር በቋሚነት በርካታ ጨዋታዎች ላይ ሲጀምር እየተመለከትን እንገኛለን። ነገር ግን ደግሞ ማንቸስተር ዩናይትድ ከግብ ጠባቂ ጋር ተያይዞ አንዳንድ ግብ ጠባቂዎችን ለማስፈረም እንቅስቃሴ እያደረገ ነው የሚገኘው እና አንድሬ ኦናናም ደግሞ ከዚህ ክለብ የሚለቅበት እድል በጣም ሰፊ እንደሆነ እየተነገረ ነው የሚገኘው። የሳውዲ አረቢያ ክለቦች ምናልባትም ደግሞ ረብጣ ሚሊየን ፓውንዶችን ለማንቸስተር ዩናይትድ የሚያቀርቡ ከሆነ ዩናይትድ ይህንን ግብ ጠባቂ ለነዚህ ክለቦች ለአንደኛው የመስጠት እድል ይኖረዋል ተብሏል። ከዛም ባሻገር ግን በዋነኝነት አልታይ ባይንዲር ሁለተኛው ግብ ጠባቂ ማለት ነው እድል ያገ የሚችልበት ሁኔታ አለ። ዩናይትዶች ደግሞ ይህ ከሆነ ኦናናን የሚተካ ግብ ጠባቂ ለማግኘት ወደ ዝውውር ገቢያው እንደሚወጡ ጭምር ነው እየተነገረ የሚገኘው። ውድ አድማጮች ወደ ሌላኛው መረጃ ንለፍ። ወደ ሊቨርፑል እናቀና። ወደ ሊቨርፑል ስናቅና ፌድሪኮ ኬዛን እናገኛለን። ፌድሪኮ ኬዛ እንግዲህ አምስተኛው የሊቨርፑል ከፍተኛው ተከፋይ ለመሆን የመቃረቡ ጉዳይ ነው እየተነገረ የሚገኘው። እንግዲህ በትናንትናው ዕለት በደንብ በስፋት ሲነገሩ ከነበሩ መረጃዎች መካከል አንደኛው የትሬንት አሌክዛንደር አርኖልድ ጉዳይ ነው። ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ሊያመራ ተቃርቧል የሚሉ ጉዳዮች በደንብ እየወጡ ይገኛሉ። ያ መሆኑን ተከትሎ ተጫዋቹ ከዛ ክለብ የሚለቅ ከሆነ ጣልያናዊ የ27ት ዓመቱ ተጫዋች ፌዴሪኮ ኬዛ በክለቡ ከከፍተኛ አምስት ተከፋዮች መካከል አንዱ እንደሚሆን ነው ዘጋቢዎች እየገለጹ የሚገኙት እንግዲህ የአውሮፓ ዋንጫ ጣሊያን በ2020 ታሸንፍ የቡድኑ ቁልፍ ከሚባሉ ተጫዋቾች መካከል አንደኛው ነበር ነገር ግን በውድድር አመቱ ደግሞ በዚህ ክለብ ውስጥ ማሳለፍ የቻለው በጣም ጥቂት ደቂቃዎችን ብቻ ነው በአጠቃላይ 387 ደቂቃዎች ላይ ነው በአንፊልድ ተሰልፎ መጫወት የቻለው አሰልጣኝ አርኔ ስሎት ለተጫዋቹ እድል እየሰጡት አይደለም ይህም አነጋጋሪ ጉዳይ ነው ያም ሆነው ግን ተጫዋቹ እንግዲህ በሳምንት መቶ ሀምሳ ሺህ ፓውንድ የሚያገኝ ተጫዋች ነው። ይህ ሳምንት አይደመወዙ ምናልባትም ትሬንት አሌክዛንደር አርኖልድ ከዛ ክለብ የሚለቅ ከሆነ እና መልቀቁ የሚረጋገጥ ከሆነ አምስተኛው ከፍተኛ ተከፋይ መሆኑን ያረጋግጣል። እንግዲህ እስካሁን ባለው በሊቨርፑል ቤት ሞሳላ፣ ቨርጂል ቫንዳይክ አሊሰን ቤከር፣ ትሬንት አሌክዛንደር አርኖልድና አንድሮ ሮበርሰን ናቸው ከፌዴሪኮ ኬዛ በላይ ከፍተኛ ክፍያን የሚያገኙት። ትሬንት አሌክዛንደር አርኖልድ የሚለቅ ከሆነ ደግሞ ፌዴሪኮ ኬዛ እንግዲህ እነዚህ ከሊቨርፑል ከፍተኛ አምስት ተከፋዮች መካከል አንዱ ይሆናል ማለት ነው። ስለዚህ ለፌዴሪኮ ኬዛ ምናልባትም ደግሞ ከዚህ በኋላ በቀጣዮቹ ጊዜያት በደንብ የመጫወት ጊዜንና የመጫወቻ እድልንም በደንብ የሚያገኝበት እድሎች እንደሚኖሩት በስፋት እየተገለጸ ይገኛል። ሮሜሮን እንመልከት። ክርስቲያን ሮሜሮ እንግዲህ በቶተናም ሆትስፐርስ ቤት ዘንድሮ አብዛኞቹን ጊዜያት በጉዳት ነው ማሳለፍ የቻለው። አሁን ግን አትሌቲኮ ደ ማድሪድ የስፔኑ ክለብ ተጫዋቹን ለማስፈረም ከፍተኛ የሆነ ፍላጎት እንዳለው በስፋት እየተነገረ ይገኛል። ተጫዋቹን በርካታ ክለቦች እንደሚፈልጉት ነው የሚነገረው። በተለይም ደግሞ እያሳየ ከሚገኘው አቋም አንጻር በባለፈው ዓመት ከነበረው ጥሩ ብቃት አንጻር ፈላጊ ክለቦች እንዳሉ ነው የሚነገረው። ያ መሆኑን ተከትሎ አትሌቲኮ ማድሪድ የስፔኑ ክለብ ይህንን ተጫዋች ወደ ክለቡ ለማምጣት እንደሚፈልግ አሁናዊ መረጃዎች ይጠቁማሉ። ወደ ሪያል ማድሪድ ቤት እንመለስና አንድ ጉዳይ እንመልከት። የስፔኑ ክለብ ሪያል ማድሪድ የራውላ አሴንሲዮን ውል ማራዘሙ ተገልጿል። በተለይ ዘንድሮ ሪያል ማድሪድ በጉዳት ክለቡ በታመሰበት ጊዜ ክለቡ ያንን ክፍተት እንዳይጎዳው ካደረጉ ተጫዋች መካከል አንደኛው የሪያል ማድሪዱ ተጫዋች ነው። ከካስቴያ ነው ወደ ዋናው ቡድን ማደግ የቻለው። አሁን ደግሞ በሪያል ማድሪድ በጣም ወሳኝ ከሚባሉ ቁልፍ ተጫዋቾች መካከል አንዱ መሆን ችሏል። ታዲያ ሪያል ማድሪዶች ለተጫዋቹ እስከ 2029 ድረስ የሚቆይ ውል እንደሰጡት ነው እየተነገረ የሚገኘው። ይህ ብቻ አይበቃም። በተጨማሪነት ደግሞ እስከ 2031 ድረስ የተጫዋቹን ውል ለማራዘም ከፍተኛ ስራን እንደሚሰሩ ነው እየተነገረ የሚገኘው። እንግዲህ የተጫዋቹን ውል ለማራዘም ከዚህ በኋላ በደንብ በስፋት ይሰራሉ ተብሎ ይጠበቃል። ለዚህ ቡድን በጣም ጥሩ የሚባል የዝውውር ሂደትን ነው የሚያስመለክቱት። ተጫዋቹ በትልልቅ ክለቦች አይን ውስጥ ከመግባቱ አስቀድሞ ተጫዋቹን በክለባቸው እንዲቆይ ለማድረግ ፍሎረንቲኖ ፔሬዝ የወሰኑት ውሳኔ ዛሬ በደንብ እየተነገረ ይገኛል። ወደ ባርሴሎና እናቀናና ደግሞ የባርሴሎናን ጉዳይ እንመልከት። ባርሴሎናዎች አሁን እየወጡ እንዳሉ መረጃዎች ከሆነ የኒውካስል ዩናይትዶቹን ተጫዋቾች ሳንድሮ ቶናሊ እና አሌክዛንደር ኢሳቅን ወደ ክለባቸው ለማምጣት እንደሚሰሩ ነው በስፋት እየተነገረ የሚገኘው። የአሌክዛንደር ኢሳቅ ጉዳይ በእርግጥ እስካሁን ድረስ አለየም። በርካታ ክለቦችም ተጫዋቹን ይፈልጉታል። ቼልሲ፣ አርሰናል እንደዚህ ያሉ ክለቦች ሊቨርፑልም ጭምር የተጫዋቹ ፈላጊ እንደሆነ ይታወቃል። አሁን ደግሞ ባርሰሎና ይህንን ተጫዋች ወደ ክለቡ ለማምጣት እይፈልጋል የሚሉ ጉዳዮች እየተነሱ ይገኛሉ። ምናልባትም ደግሞ እሱም ብቻም አይደለም። ጣሊያን የሆን አማካይ ሳንድሮ ቶናሊንም ወደ ክለባቸው ለማምጣት የሚሰሩበት ሁኔታ ከዚህ በኋላ ይፈጠራል የሚሉ መረጃዎች ናቸው እየተነሱ የሚገኙት። ለማንኛውም ግን የዚህ ቀጣይ የነዚህ ተጫዋች ቀጣይ ቆይታ ደግሞ በዚህ ክለብ ውስጥ በደንብ የሚጠበቅ ጉዳይ ነው። ዞሮ ዞሮ ግን ባርሰሎና የተጫዋቾቹ ፈላጊዎች ስለመሆኑ እየተነገረ ይገኛል። ከዛ ውጪ ወደ አፍሪካ ደግሞ እንምጣና አንድ መረጃ እንመልከት። በተለይም ከዳኝነቱ ጋር ተያይዞ በርካታ አጠራጣሪ የሆኑ አነጋጋሪ ጉዳዮች እየተነሱ ነው የሚገኙት። ሊቢያ ከካምሩን ጨዋታቸውን አከናውነው ነበረ በአለም ዋንጫ ማጣሪያ። ነገር ግን በዚህ የጨዋታ መርሃ ግብር ላይ የተወሰነው ውሳኔ ሊቢያውያንን አላስደሰተም የሚሉ ጉዳዮች ናቸው እየተነሱ የሚገኙት። እናም ደግሞ ሊቢያውያን ቁጣቸውን ያቀረቡበትም ጨዋታ ሆኗል። በአፍሪካ እንግዲህ ከዳኝነት ጋር ተያይዞ በርካታ የሆኑ ቅሬታዎች በርካታ የሆኑ መከራከሪያዎች እንደሚቀርቡ ይታወቃል። ትልቅ ጥያቄ ደግሞ ከተነሳባቸው ጨዋታዎች መካከል ካምሩን ሊቢያን በምድብ አራት ሶስት ለአንድ በሆነ ውጤት ያሸነፈችበት ጨዋታ ነበር። በዚህ ጨዋታ መርሃ ግብር ላይ እነሱ እንደሚሉት ግልጽ የሆነ የፍጹም ቅጣትም ተከልክለናል እንዲሁም ደግሞ ያስቆጠርነው ግብም ተሽሮብናል። የዕለቱ ደቡብ አፍሪካዊው ዳኛ አቦኜሊ ቶም አስራ ሁለተኛ ተጫዋች ሆነው ለካሜሮን ሲያገለግሉ ነበር የሚል አስተያየት ነው እየተሰጠ የሚገኘውና አፍሪካ አሁንም በዳኞች እየተበደለች ትገኛለች የሚሉ ሀሳቦች ከሰሜን አፍሪካዊቷ ሀገር ሊቢያ ዘንድ እየወጣ ነው የሚገኘውና ለዚህ ቡድን ደግሞ ቀጣዮቹ ጨዋታዎች እጅግ ወሳኝ ይሆናሉ። ነገር ግን ደግሞ ሊቢያውያን በፍጹም ያዘኑበትና የተከፉበት የጨዋታ መርሃ ግብር በዳኝነቱ ላይ ደግሞ ከፍተኛ ትችትን እያቀረቡበትም አጋጣሚ ሆኖ አልፏል ማለት ነው ለማንኛውም እንግዲህ ከአፍሪካ በኩል ይህንን ጉዳይ እንመለከታለን ከዛ ውጪ በቼልሲ በኩል አንድ መረጃ እየወጣ ይገኛል የቡድን ፊት መስመር ተጫዋች የሆነው ኒኮላስ ጃክሰን ከጉዳቱ አገግመው ወደ ልምምድ መመለሱ የተዘገበ ነው የሚገኘው ተጫዋቹ እንግዲህ የጡንቻ ጉዳት አጋጥሞት ነበር ለሳምንታትም ከሜዳ የራቀባቸውን ሁኔታዎች እናስታውሳለን። አሁን የሴኔጋላዊ ፊት መስመር ተጫዋች ቼልሲዎች በቀጠለ የሚያደርጓቸው ጨዋታዎች ይደርሳል ተብሎ ይጠበቃል። ከአዲስ የጸጉር ስታይል ጋር ወደ ሜዳ እንደሚመለስ ነው እየተነገረ የሚገኘው ተጫዋቹን በማጣታቸው ትልቅ የሚባል ጉዳትን አስተናግደው ነበር ማለት ይቻላል። ያ ቢሆንም ግን አሁን ሴኔጋላዊ የፊት መስመር ተጫዋች ወደ ሜዳ እንደሚመለስ ነው እየተነገረ የሚገኘው። የመጨረሻ የምናድርገው የዓለም የክለቦች ዋንጫን ጉዳይ ነው። እንግዲህ ከጥቂት ወራት በኋላ በመጪው ክረምት ወር የሚደረገው የዓለም የክለቦች ዋንጫ በርካታ ክለቦችን የሚያሳትፍ ይሆናል። ውድድሩን የሚያሸንፈው ክለብ 115 ሚሊየን ዩሮ የገንዘብ ሽልማት እንደሚያገኝ ዓለም አቀፉ የእግር ኳስ አስተዳዳሪ አካል ፊፋ አስታውቋል። ፊፋ እንደገለጸውም በተለይ ለተሳትፎ የሚሰጠውን ገንዘብም በአጠቃላይ አንድ ቢሊዮን ዶላር ለሽልማቱ እንዳዘጋጀም ጭምር ነው የተነገረው በርካታ ክለቦች በዚህ ውድድር ላይ ይሳተፋሉ ከአውሮፓ ከአፍሪካ እንዲሁም ደግሞ ከተለያዩ ክፍለ አለማት በዚህ ውድድር ላይ የሚሳተፉ ክለቦች አሉ በእርግጥ የሜክሲኮ ክለብ ሊዮን በዚህ ውድድር ላይ እንዳይሳተፍ ታግዷል እስካሁን ድረስ ያንን ክለብ የሚተካ ክለብ አልተገኘም ወይም ደግሞ ፊፋ አላሳወቀም ያም ቢሆን ግን ለክለቦች ደግሞ በርካታ ሽልማቶችን እንዳዘጋጀ ነው የተነገረው። ለተሳትፎ ብቻ እንግዲህ ከ12.8 እስከ 38.2 ሚሊያን ዳላር ሽልማት እንደሚሰጥ ጭምር ነው ፊፋ ያስታወቀው። እንግዲህ ሰኔ ወር ላይ የሚደረግ ውድድር ይሆናል። 32 ክለቦች ደግሞ በዚህ ውድድር ላይ የሚሳተፉ ይሆናል። እንግዲህ የትኛው ክለብ ደግሞ በዚህ ውድድር ላይ ሻምፒዮን ይሆናል የሚሉትን ጉዳዮች በቀጣይ ጊዜ የምንመለከታቸው ይሆናል። ለክለቦች በተለይ በርካታ ክለቦች በዚህ ውድድር ላይ መሳተፋቸው ትንሽ አስቸጋሪ ይሆናል። ዓመቱን ሙሉ በሊግ ጨዋታዎች ሲደክሙ ከቆዩ በኋላ እንደገና ደግሞ በተጨማሪ ውድድር ራሳቸውን ማድከማቸው ለደጋፊዎች እንዲሁም ደግሞ ለአሰልጣኞች ትንሽ አስቸጋሪ ሊሆን ይችላል። ያ ቢሆንም ግን ደግሞ የዓለም የክለቦች ዋንጫ ገና ካሁኑ ብዙዎችን እያነጋገረ ነው የሚገኘው ማለት ነው። ውድ አድማጮች እንግዲህ አራዳ ሜዳ ኦፊሻል ላይ ሆናችሁ ይህንን ፕሮግራም ስትከታተሉ ቆይታ አድርጋችኋል። አሁናዊ ምሽት ላይ የወጡ አዳዲስ ጉዳዮችን ለእናንተ ለአድማጮቻችን ስናደርሳችሁ ቆይታ አድርገናል። እንግዲህ እኛን እያደመጣችሁ የተከታተላችሁን ቆይታ ስለምታደርጉ ከልብ እናመሰግናለን። የአውሮፓ ቻምፒዮንስ ሊግ የሴቶች ጨዋታ ዛሬ የሚከናወን አሁን እየተከናወነ የሚገኝ አንድ ጨዋታ አለ። አርሰናል ከሪያል ማድሪድ የመጀመሪያው ዙር ጨዋታ በሪያል ማድሪድ ሁለት ለባዶ አሸንፎ ነበር ዛሬ የአርሰናል የሴቶች ቡድን ውጤቱን ቀልብሶ እያልፋሉ ወይ የሪኒስ ሌገርስ ቡድን ምን አይነት ውጤት ያስመዘግባል የሚለውን አብረን እንመለከታለን የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑልሰገድ መረጃዎቹን አቅርቤላችኋለሁ ሌሎች መረጃዎችንም እንደዚሁ በቀጣዮቹ ቀናት እናጋራችኋለን ለቻናላችን አዲስ የሆናችሁ ቤተሰቦች ላይክና ሰብስክራይብ በማድረግ የደውል ምልክቷን በመጫን ከኛ ጋር ቤተሰብ እንድትሆኑ እንጋብዛለን የዛሬውን በዚያ በቃን መልካም ጊዜ ሆነላችሁ